ይነካል ጓደኞቹ ደግሞ አንዱ ምሳሌ ጓደኞቹ እዛ ስ የነበሩ እንደዚህ ማለት እንዴት እንዲህ ያደረገዋል እንዲህ ላንቺ ብዬ ነው ደጋገመ ወይ ረስፔክት መድግበስበስባቸው አግበስብስ ከዛ እነዛ ደግሞ ቢያንስ ረሙ ራሱ ተጣልቶ ተደብድቦ ማንም ጓደኛው ጣልቃ ሳይገባ ነው የታረቀው። ገባሽ ሆነ አይደል? ስትረጁ ለብዙ ተተረጉኛለሽ። ቃላቶቹም ማለት ነው ሁለተኛ ደግሞ ሶስተኛ ላይ ደግሞ እኮ ማለት ነው ሶስተኛ ላይ ደግሞ የብሩኬን እና እኔን ተወንና ራሷችሁ ተስማሙ ነው ያለችው። በቃ ሁለታችሁ ተስማሙ አለችው፣ ሲደጋግ እሱ ግን ሬስፔክት፣ ርብ ትናንትና ያገኛት ምንድን ነው? በጣም ቦታ ስላለ ነው ያችን ሪስፔክት ጽፎን የያዘው

እና ሀይሚ እዛጋ ደሞሚያዝቂምታይ ደህና ነሽ። ሀይሚ ደግሞ በብሩክ ስም ይቅርታ ምናምን ስትለው አንቺ በቃ እኔ ለአንቺ ስትል ስላለኝ ነው የቀረው የተውኩት ምናምን አለ። አሁን ይቅርታ ምናምን ብላ ያጋመሾ ያጋምሩ ኮፊያው ደግሞ ሳይረቡ ሌላ ያሰድብኝ። ኮፍያውማ ከየት እንዳወጣው ራሱ የድሮ ባራምባራስ እኮ የሚለብሰው ኮፍያ። አሁን እኮ ሀይሚን አሁኑም ሊያስፈራራን፣ አሁኑም ሀይሚን ማለት ነው። እከሳለው እያለ እያስፈራራን ሊጠጋት እኮ ነው። ገደል ይገባል። ህግ እኮ ግራ ቀኙን ጠይቆ ነው ዝም ወደ ሽምግልና ይመልስሻል። እንደኛው ከሽምግልናው ካለፈ ከዛ በኋላ ነው እንደገና ወደ ህግ ከሆነ የሚያስሄደው እንጂ ዝም ብሎ እኮ እንደ ዶሮ ግብት አይልም። አልሐምዱሊላህ እንትን ሽንት ቤት አንኳክቶ ነው እንደሚሄደው እስር ቤት የሚገባ ደግሞ። ምን አለች መሰለች ዳኒ? ሰላም ሰላም፣ እሻለናል አለች። ሰላም እሻለናል አለች። ምንድን ነው ያለው? ደግሞ ብሩክ አዎ፣ እዛ ብሩክማ ስንከበር ነው የምትከበረው አለ። በትክክል አሁንም አሁንም ደግሞ የሰው ነገር እየነካ ስለሆነ እንደ አለ ስለነማ መሌ ደግሞ የእሱ ወንድሞች እንደዚህ እንደዚህ ብለው እነሱ እነሱ ልክ ናቸው ወንድም ስለሆነ ይሰማቸዋል አለችው። ይሰማል ለእነሱ ብለው። ኖ ኖ ለእነሱ ብለው አሁን ከቡታጀራ ድረስ ለዚህ የሚያክል ሰውዬ ይመጣሉ? ድንኳን አይ አይደለም። ለምን ተናገሩ ብሎ ወቀሳ ሲያቀርብ እሱ አስተያየት ሰጠችው።

ሀይሚና ብሩ ወደ ራሳቸው ወደ ቀልባቸው ተመልሰው ራሳቸው በስመ አብ ራሳቸው በራሳቸው መስማማት አለባቸው። በቃ ነችን ለማስወገድ ሀሰን ዛሬም ሰርተዋል እንዴ? እና ሀሰን ሰርተዋል? አዎ፣ ቪዲዮ ቅድም ገስት ላይ እኛ እያለን ሲገባ ይቼ ነበር ግን አለናል። ዛሬ ራሱ ምን ሆኖ ነው ልጁ ደግሞ አንቺ ላይ ዝንበስ አሁን አዘ ለማቀፍ ነው፣ ተሸከመው። ትልቁ ነገር ማዚ ነይ ነይ ነይ፣ ጋስት ላኪ። የኔና ታች ተቀምጠሽ ማየት አልችልም። ማዚየ የሁሉም ቁልፍ ያለችው ሀይሚ ነች። እንግዲህ ብሎት ሰላም ዋናው እነሱ ሰላም ተሆኑ ይሄ ጋስት አትልኪም

አረ፣ የማዛውን ብታዩ በሽንት ነው የምትጨርሱት። ቆየ እኮ አንደኛ ያረበቅበለ እነዛ

እርሱ ቢወልቅ ኖሮ ሶብቱን ለምንድን ነው ያስቀመጠው?

አረቃርሳችሁ ወላይ ፖስት አድርጉ፣ ይህን ነገር ማዛ ማዛ ቤት ገብታችሁ ሸርሽር አድርጉ።

ዛይሉ ደግሞ አንምትያለች ብሩኬ፣ ጥርሱን አወጣ፣ ሀይሜ ተንበርክካ ይቅርታ ጠየቀች ይላሉ።

አይደለም፣ ሰማንያ ስድስት እና፣ አሁን እኮ ሄደለት ማለት ነው። ዘጠና ነው ነበር አሉ። አይደለም፣ ሰማንያ አራት ሰማንያ ስድስት ከሁለት አንዱ ሰማንያ አራት ዘጠና አልገባም። ኧረ ሙላና በእናታችሁ ይሄን ነገር ሀይሜ ሁለት መቶ አስገቡ። እግዚአብሔርን እንግዲህ እያደረግን ነው፣ እንረጨዋለን። ምን ይሻላል? እኔ ዛሬ ቢዚ ነኝ። እሺ እንደ እንትን እንዳትሩ ጌታን ስራ፣ በጣም ስራ አለብኝ ዳኒ። በሴቷ ማለት ነው።

እኔ እኮ ማዚ የምታስቀኝ ትሳደብ ትሳደብ እና ማዚ እንዲህ አይደለም ይሄ ማለት ነው ስትያል ተመልሳት ከአንቺ ጋር የምክር አገልግሎት መስጠት ትጀምራለች ማለት ነው። አይደለም ደግሞ ከሄድ ከሄድ ነቃቅማ እንደምታመጣቸው ነው። እኔ ግራም ይገባል። በጣም አለምቲ እኔ ፋጡማ ኤደን ምናምን ቁጭ ወይ ያመጣችሁ ሚሽን አደርገዋለሁ አንሻት፣ አትገቢያትም። አትገባ አትገባ ስታማኝ ነበር አትገባም።

ነው ይሄ መጣን በቃ እስኪል ያው ብዬ

ከትካዜ አመዲና ማዚ እኛ እዚህ ቤት ግን ስድብ እንፈልግም ነበር። ግን ፈልገን ሳይሆን አንተ ሁኔታው ነው የሚያሳድበው። አፉዛ ማለት ነው፣ አፉዛ ማለት ነው አለ። ሌላ ነው። እንትን እንግሊዘኛን እኮ በሂል ጫማ ነው ያስኬድሽው። የራሴ ጥሩ ነው። ስትሳሰር ነው ያለችው። አይሜ እኔ ማለት አልፈልግም

የሰበረሽ ነው እንዴ? ሰው ይውታለ። ሬስፔክት አለኝ። እናንተ እግዚአብሔርን እኔ ከዛ ደግሞ ሀይሚዬ ከህይወታችን ይወጡ። በቃ አብረሉ የሆኑ ነው ማን ነው ሁነቷን? አንቺ ደግሞ ዛሬ ተመልሰሽ እኔ ልትመክሪ ነው ማዘ አንቺን እንዳልመከርኩሽ

እግዚአብሔር ያውቃል እንግዲህ፣ ከሱቅ ባለፈው ሀይሚ ሶፍት ስጪ ሶፍት ሱቅ፣ ብሩኬ ከመኪና ወርዶ ልጁን አውቆ ከኪሶ የሆነ ነገር ሶፍት ስጪ ሶፍት ስጪ፣ ደሞ አንተ በቃ ነይ ማለት ነው የቀረው አላት። ይሄ አይሆንም። ኪቲ እያነበብን ነው፣ ዝም በይ። ማነው ያለው? አደለም አደለም አደለም ነው የቀረው ነው መጀመሪያ አጣ አፈቅርሻለሁ አንቺ ዶማ ራስ ማለት ነው። ኮመንት ላይ አፈቅርሻለሁ ያለው ያሎ ራሴ ነው ያለው። ማዘር እኔ በጣም አፈቅርሻለሁ

አርፈሽ ተቀመች ወይን፣ እግዚአብሔር ይያችሁ። እኔ ቪዲዮ እኮ ዩቱብ እጄ ሲላ ስላላየው እኮ ነው። በቲክቶክ ስለሰማ ላይላ ማለት ነው። እንዴ ይሄ ልጅ እኔ አውቀዋለሁ። በጣም ነው የምወደው፣ በጣም ነው የማከብረው። እክብር አለ ለልጁ፣ በጣም ጥሩ ሰው ነው። በቃ እናቱም እራሱ በጣም ጥሩ ሰው ናት። በቃ እኔ በጣም ነው ወደው ሪስፔክት አለኝ።

ገዳል እኔ ዛሬ ማለት ነው፣ በነገራችን ውስጥ ካሱ ሄደስ ሪስፔክት አለኝ።

አንቺ እንድትናደጂ አልፈልግም። አንቺም ብዬ ነው ሁሉም ነገር እየተውኩኢየሶስ መላ ብሎ ነው። አረማዚ ያለውን ሰምተሻል። ማዚ ደግሞም ነገር ልመሰንዘር አላቃተኝም። ያለውን ነገር ሰምተሻል። ጉቶ አፉዛዬ

ሁሉም እንዲጸጥ ሲዳስ ይላል አዎ መጣሁ ግን እሺ የት ነው የምትሄጂው ደስ እናቴ ምንም የለም ጅንጀላ የለም